በስምረ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ኦሪት ዘፍጥረት ምዕራፍ አንድ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድር ግን ባዶ ነበረች፣ አትታይም ነበረ፣ የተዘጋጀችም አልነበረችም። ጨለማም በውሃ ላይ ነበረ። የእግዚአብሔር መንፈስ በውሃ ላይ ይሰፍፍ ነበረ። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃኑ መልካም እንደሆነ አየ። እግዚአብሔርም በብርሃኑና በጨለማውን መካከል ለየ። እግዚአብሔርም ብርሃኑን ቀን፣ ጨለማውንም ሌሊት ብሎ ጠራው። ማታም ሆነ ጠዋትም ሆነ አንደኛ ቀንም ሆነ። እግዚአብሔርም በውሃ መካከል ጠፈር ይሁን በውሃና በውሃ መካከልም ይለያለ። እንዲሁም ሆነ። እግዚአብሔርም ጠፈርን አደረገ። ከጠፈርም በላይ እና ከጠፈር በታች ያሉትን ሆኖች ለየ። እግዚአብሔር ያን ጠፈር ሰማይ ብሎ ጠራው። እግዚአብሔርም ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ ሁለተኛ ቀን ሆነ። እግዚአብሔርም ከሰማይ በታች ያለውን ውሃ በአንድ ስፍራ ይሰብስብ ይሰብሰብ የብሱም ይገለጥ አለ። እንዲሁ ሆነ። ከሰማይ በታች ያለ ውሃም በመጠራቂያው ተሰበሰበ፣ የብሱም ተገለጠ። እግዚአብሔርም የብሱን ምድር ብሎ ጠራው፣ የውሃ መጠራቅሚያንም ባህር ብሎ ጠራው። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም ምድር በየዘሩ በየወገኑና በየመልኩ ዘር የሚሰጥ ቡቃያን በምድር ላይ በየወገኑ ዘሩ በውስጡ የሚገኘውን ፍሬ የሚያፈራውን ዛፍ ታብቅል አለ። እንዲሁም ሆነ። በምድርም በየዘሩ በየወገኑና በየመልኩ የሚዘራ ቡቃያን በምድር ላይ በየወገኑ ዘሩ በውስጡ የሚገኘውን ፍሬ የሚያፈራውን ዛፍ አበቀለች። እግዚአብሔርም ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ ሶስተኛ ቀን ሆነ። እግዚአብሔርም አለ፣ በምድር ላይ ያበሩ ዘንድ በቀንና በሌትም ይለዩ ዘንድ በቀንና በሌትም ይለዩ ዘንድ ብርሃናት በሰማይ ጠፈር ይሁኑ። ለምልክቶች ለዘመናት፣ ለዕለታት፣ ለአመታትም ይሁኑ። በምድር ላይ ያበሩ ዘንድ በሰማይ ጠፈር ለማብራት ይሁኑ። እንዲሁም ሆነ። እግዚአብሔር ታላቅ እግዚአብሔርም ሁለት ታላላቅ ብርሃናትን አደረገ። ትልቁ ብርሃን ቀን እንዲመግብ፣ ትንሹ ብርሃን ከዋክብት ጋር ሌሊትን እንዲመግብ አደረገ። እግዚአብሔርም ምድር ላይ የአበሩ ዘንድ በሰማይ ጠፈር አኖራቸው። መዓልትና ሌሊትንም እንዲመግቡ፣ መዓልትና በሌሊት መካከል እንዲለዩ፣ እግዚአብሔርም ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ አራተኛ ቀን ሆነ። እግዚአብሔር አለ፣ ውሃ የህይወት እሳት እስትንፋስ ያላቸውን ተንቀሳቃሾች ምድር ላይ ከሰማይ በታች የሚበሩ አዕዋፍን ታስገኝ። እንዲሁም ሆነ። እግዚአብሔርም ታላላቅ አንበሬዎችን ውሃ ያስገኘውን ተንቀሳቃሽ ሕያው ፍጥረትን ሁሉ በየወገኑ የሚበሩ አዕዋፍን ሁሉ በየወገናቸው ፈጠረ። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም እንዲህ ብሎ ባረካቸው። ብዙ ተባዙም፣ የባህርን ውሃ ሙሉአት፣ ወፎችም በምድር ላይ ይብዙ። ማታም ሆነ ጠዋትም ሆነ አምስተኛም ቀን ሆነ። እግዚአብሔር አለ የምድር ሕያዋን ፍጥረታት እንደወይም እግዚአብሔር እንደ ወገኑ እንስሳትና ተንቀሳቃሾችን የምድር አራዊትን እንደየወገኑ ታውጣ እንዲሁም ሆነ። እግዚአብሔርም የምድር አራዊትን እንደየወገኑ እንስሳትን እንደየወገኑ በምድር የሚንቀሳቀሰውን ሁሉ እንደየወገኑ አደረገ። እግዚአብሔር ያ መልካም እንደሆነ አየ። እግዚአብሔርም አለ ሰውን ባህሪያችንና በአምላ ምሳላችን እንፍጠር የባህር ራሶች አሶችንና የምድር አራዊትን የሰማይ ወፎችን እንስሳትን ሁሉ በምድር ላይ የሚንቀሳቀስ ሁሉ ይግዛ። እግዚአብሔርም ሰውን ለእግዚአብሔር አምሳል ፈጠረው ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካች እንዲህም አላቸው ብዙ ተባዙ፣ ምድርን ሙሉአት፣ ግዟትም የባህርን አሶችና የምድር አራዊትን የሰማይ ወፎችን እንስሳትን ሁሉ በምድር ላይ የሚንቀሳቀሱን ሁሉ ግዟቸው። እንግዲህ እግዚአብሔርም አለ ነሆ መብል የሆናችሁ ዘንድ በየዘሩ የሚዘራውን የሚበቅለውን በምድር ላይ የምትዘሩትን እህል ፍሬ ዘሩ በውስጡ ያለውን ቡቃያ በየፍሬውም የሚዘራውን ዛፍ ሁሉ ሰጠኋችሁ። ለምድር አራዊት ሁሉ፣ ለሰማይ ወፎች ሁሉ፣ ነፍስ ላላቸው በምድር ተንቀሳቃሾችም ሁሉ አመንማል ሁሉ መበል ይሆንላችሁ። እንዲሁ ሆነ። እግዚአብሔርም የፈጠረውን ሁሉ እጅግ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ ስድስተኛ ቀን። የእሁድ መዝሙረ ዳዊት ጸሎተ ሙሴ። ምስጉን ነው፣ የተመሰገነ እግዚአብሔር፣ እናመሰግነዋለን። ፈረሱን ፈረሰኛውን በባህር ጣለ። እኔን ለማዳን ረዳትና ሰዋሪ ሆነኝ። ይህ አምላኬ ነው፣ አመሰግመዋለሁ። የአባቴ አምላክ ነው፣ ከፍ ከፍም አደርገዋለሁ። እግዚአብሔር ጦርነትን ያጠፋል፣ ስሙም እግዚአብሔር ነው። የፈረኦንን ሰረግሎት ሠራዊቱን በባህር ጣላቸው። በሦስት የተከፈሉ ፈረሰኞችን በኤርትራ ባህር ሰጠሙ። ማዕበልም ከደናቸው ወደ ባህል ጥልቀት እንደ ድንጋይ ሰጠሙ። አቤቱ ቀኝህ በኃይል ከበረ። አቤቱ ቀኝ ጠላቶችን አደቀቀ። በክብርህ ብዛት ጠላቶችን አጠፋህ። ቁጣህን ሰደርክ እንደ ገለባን በላቸው። በቁጣህ እስትንፋስ ውሃው ቆመ። ውሃዎች እንደ ግድግዳ ቆሙ። ሞገዱን በባህር መካከል ረጋ። ጠላትም አሳድጀ ይዛቸዋለሁ ምርኮ እካፈላለሁ ነፍሴን አጠግባት አለው። ሰይፍም እገድላለሁ በእጅም እገዛለሁ አለ። ንፋስን ላክ ባህርም ከደናቸው ሆዞ ሁኖች ውስጥ እንደ አረር ሰጠሙ። አቤቱ በአማልክት መካከል አንተን ይመስል ማን ነው? በቅዱሳን ዘንድ እንዳንተ የከበረ ማነው? በምስጋና የተደነክነ ድንቅን የምታደርግነ ቀኝህን ዘረጋ፣ ምድር ዋጠቻቸው። በቸርነት የተበዛቸውን ሕዝብህን መራህ፣ በኃይል ወደ ቅዱስ ማደሪያ ጠራሃቸው። አሕዛብ ሰሙ ተቆጡም፣ በፍልስጤም የሚኖሩትን ምጥ ያዛቸው። ያን ጊዜ የኤዶም አለቆች ሸሹ፣ የሞዓብን አለቆች መንቀጥቀጥ ያዛቸው። በከናን የሚኖር ሁሉ ቀለጡ ፍርሃትን ንጋጤ ወደቀባቸው የክንድ ብርታትም ከድንጋይ ይልቅ ጸና እግዚአብሔር ሆይ ህዝብህ እስኪያልፍ ድረስ የተበዣሃቸውን ሚ በህዝብህ እስኪያልፉ ድረስ ጌታ ሆይ አንተ ታስገባቸዋለህ በመመስገኛ ተራራም ትተክላቸዋለህ አቤቱ ለማደሪያ ባደረግከው ስፍራ እግዚአብሔር ሆይ እጆቼ ባዘጋጁት መቅደስ እግዚአብሔር ለዘላለም እስከ ዘላለም ይነግሣል የፈርዖን ፈረሶች ከሰረገሎቹና ከፈረሰኞቹ ጋር ወደ ባህር ገቡ። እግዚአብሔር የሚባህሩ ኑኖች መለሰባቸው። የእስራኤል ልጆች ግን በባህሩ መካከል በየብስ አለፉ። ውሃው ለእነርሱ በቀኝና በግራ እንደ ግድግዳ ሆነላቸው። ሰኔ አንድ ስንክሳር፣ ቅዱስ ለውንቲዎስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም የተባረከ የሴኔ ወር ቀኑ አስራ አምስት ሰዓት ነው። ከዚህም በኋላ ይጎድላል። ሰኔ አንድ ቀን በዚች ቀን ከእርሱ ታምራት የተገለጡ የሶርያ ሰው የሆነ የቅዱስ ለውንቲዎስ የቤተ ክርስቲያኑ ቅዳሴ ነው። ይኸውም ቅዱስ ለውንቲዎስ በሐምሌ ወር በሀያ ሁለተኛው ቀን በሰማዕትነት ሞተ ጊዜ ከታላላቅ መኳንቶች አንዱ መኮንን ሚስት መጣች፣ ለወታደሮቹን ብዙ ገንዘብ ሰጠች፣ የቅዱሱንም ሥጋ ወሰደች፣ በባሏም ልብስ ገነዘችው፣ በሳጥንም አድርጋ ቤቷ ውስጥ አስቀመጠችው። በቀንና በሌትም የሚያበራ መብራት በፊቱ አኖረች። እነሆም ንጉሥ ዱቅልጥያኖስ በመኮንኑ ባሏ ላይ በሆነ የሥራ ምክንያት ተቆጣ፣ በአንጾኪያም ከተማ በወህኒ ቤት አሰረው። ቅዱስ ለውንቲዎስም ለሥጋ መልካም ለሠራች ለመስፍኑ ሚስት መልካሟ ጓን ሊከፍላ ሽቶ በዚያች ሌሊት በወህኒ ቤት ለባሏ ተገለጠላት። በወህኒ ቤቱም ብርሃን ወጣ። ለመኮንኑም የራሱ የሆነውን በቤቱ ያለውን የሚያውቀውን የወርቅ ልብስ ለብሶ በጎልማሳ ፈረሰኛ አምሳል ተገለጠለት። ከዚህ በኋላ እንዲህ ያለው አትዘን አታልቅስም፣ ዛሬ በዚህ ወተ ከንጉሥ ጋር ማዕዱ ትቀመጣለህና ከዚያም ወደ ቤትህ በሰላም ትሄዳለህና ታሰረው መስፍንም ይህን ጎልማሳ ፈረሰኛ ስላየው፣ በላዩም ስለወጣው ብርሃን የሆነ ቤቱም ደጅ እንደተዘጋ እንደተቆለፈ ወደ እርሱ ስለ መግባቱ፣ ደግሞም የራሱ የሆነውን በቤቱ ውስጥ የተወውን የወርቅ ልብስ ለብሶ ስለማየቱ በዚህ ሁሉ ስራ ያደንቅ ነበረ። ከዚህ በኋላ ቅዱስ ለውንቴዎስ በዚያ ሰዓት ወደ ንጉሥ ሄደ። መኝታውም ተኝቶ ሳለ ረገጠው፣ እጅግም ደነገጠ። ለንጉሥም እንዲህ አለው ንጋት በሆነ ጊዜ መስፍን እገሌን ከወህኒ ቤት አውጣው፣ አክብረው፣ ከክፉ አሟሟትም ሞተ እንዳትጠፋ ወደ ቤት ወደ ቤቱ ይሄድ ዘንተው ንጉሥም ከግርማው የተነሳ እየተንቀጠቀጠ እሺ ጌታ ያዘዝከኝን ሁሉ አደርጋለሁ ብሎ መለሰለት። በነጋ ጊዜ ንጉሡ ወደ ወህኒ ቤት ልኮ መስፍኑን አወጣው፣ ታላቅ ክብርንም አከበረው፣ መልካም ልብሶችንም አልብሶ ከእርሱ ጋር በማዕዱ አስቀመጠው። ፈረሰኛም እንደተገለጠለትና ይፈታው ዘንድ እንዳዘዘው ነገረው። መስፍኑም አደነቀ። ንጉሱም የስራይ ስራ እንደሆነ አድርጎ አሰበ። መስፍኑም እኔ መጠበብና የስራይን አላውቅም፣ ከኒህ ከምትለኝም ነገሮች ማን እንደተገለጠልን ምንም አላውቅም። ንጉሱም ከተገለጠለት ራእይ ፍርሃት የተነሳ ክፉ ነገር ሊናገረው አልደፈረም። ነገር ግን ወደ ሀገሩ በታላቅ ክብር ሰደደው። መስፍኑም በጎዳና ሲጓዝ ሁለተኛ የእግዚአብሔር ምላት ተገለጠለት። ወደ ሀገሩም ጠራ ብሎ ስም እስኪደርስ እያነጋገረ ያጽናነው ነበር። ከዚህ በኋላ ተሰወረው። ወደ ቤትም በገባ ጊዜ የቤተሰቦቹን ሰላም አላቸው። የእርሱን የወርቅ ልብስ ይመስል ልብስ ለብሶ ፈረሰኛ ጎልማሳ እንደተገለጠለትም ነገራቸው። ከወኅኒ ቤትም እስራት ያድነው ዘንድ ቃል እንደገባለት ነገራቸው። ሚስቱም ያዳነው ቅዱስ ለውንቲዎስ እንደሆነ አውቆ ብታየው ታውቋለህን? አለችው። አሁን አላት። ከዚያም የቅዱስ ለውንቲዎስን ስል ወዳለበት ቦታ አስገባቸው። አይቶም የተገለጠልኝ በእውነት ይህ ነው አለ። ሁለተኛም የቅዱስ ላውንቲዎስ ሥጋ ያለበትን እንስሳትን ከፈተች። ያንንም የእርሱን የወርቅ ልብስ እንደለበሰ አየው። የፊቱን መሸፈኛ ገለጠ። የተገለጠለትና ከእስራት ያደነው እርሱ እንደሆነ ተረዳ። መስፍኑም ማን እንደሆነ ስለ እርሱ ሚስቱን ጠየቃት። እርሷም የቅዱስ ላውንቲዎስ ገድል ነገረችው። መስፍኑም ይህ መልካም ሥራ ስለ ሠራች ሚስቱን አመሰግናት፣ መረቃትም። የተመሰገነ እግዚአብሔርንም በቅዱሳኑ ላይ አድሮ ድንቅ ስራ ስለሚሰራ አመሰገነው። መብራት ማዕጠንትም እንዳይለየው ሚስቱን አዘዛት። ከሃዲው ዲዮቅልጥያኖስ ጌታችን እስከ አጠፋው ድረስ እንዲሁ የምትሰራ ሆነች። ከዚህ በኋላ መልካም ቤተ ክርስቲያን አንጸው ስጋውን በውስጥ አኖሩ። በዚህ ችለትም አከበሯት። ከስጋው ብዙዎች ድንቆችና ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። የያዕቆብ ልጅ የጻድቁ ዮሴፍና ሚስቱ አስኔት። በዚች ዕለት እስራኤል የተባለው የያዕቆብ ልጅ የጻድቁ ዮሴፍ ሚስቱ የአስኔት የእረፍታቸው መታሰቢያ ነው። በረከታቸው ከኛ ጋር ትኑ ለዘላለሙ አሜን። በዚች ዕለት ከላይኛው ግብፅ ከጣ አውራጅ የሆኑ የባልንጀራሞች ሰማዕታት መታሰቢያቸው ነው። የሰማዕት ቆዝሞስም ረፍቱ መታሰቢያ ነው። በረከታቸው ትድረሰን ለዘላለሙ አሜን። በዚች ቀን የመስተጋድል የሰማዕት ቢፍሞን የእረፍቱ መታሰቢያና በስሙ ከታነጹ አብያተ ክርስቲያናት የመጀመሪያዊቱ ቤተ ክርስቲያን ቅዳሴ ነው። የእስክንደሪያ ከተማ ሰማዕታትና የሊቀ ጳጳሳት ቶማስም መታሰቢያቸው ነው። በረከታቸው ከእኛ ጋር ለዛለም ትኑር አሜን። አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይድረሰው አሜን።